ስለህ የምን ጉድ ነው ያመጣብን? አረ ያ ረቢ፣ ምን ጉድ ነው የመጣብን? እኔ ምለው እስቲ፣ የትኛው ቁጭ ቁጭ አለው ጡቷ ወይስ ቀሚሷን ያጨናነቀው ዳሌዋ? አማለህ ነው የነገ ተስፋዋን እንድታጨልም ያደረገክ ምንዋ? ረ የሰው ያለረ፣ ላላህ ብላችሁ አረ፣ የምን ጉድ ነው? ምንድን ነው እነዚህን ፈቶ ይለቀቀብን? ወገነረ፣ ምን ጉድ ነው የመጣብን? ላላህ ብላችሁ እስኪ፣ ምንዋ? ስንት እህቶች እኮ አሉ ትዳርን የሚፈልጉ ስትረን የሚፈልጉ እነሱን ትቶ ሕፃናት ላይ እንዲህ የሚያደርጋችሁ ምንድን ነው። ረ አላ መንጉር ነው ያመጣብን፣ ረ ምንግብር ሲጋ ግንኙነት ምታደርጉ ትክክል ናት እኮ ወይ? ይሄ ነገር ባይዞ ሀቁ ይሄ ነገር በጣም ብዙ ጊዜ ውስጥ ያድረዋል። የዛሬ አመትም ትንሽ አንስቼ ነበረ አረቶ አረቴ ብሎ ተጫጫጉብኝ እንጂ ትልቅ ሰው ህፃን ልጅ ልጅ የለውም እንደሱ። የራሱ ህፃን ህፃን ልጆች እያለው የዘጠኝ ዓመት ልጅ እሸት ልጅ ገና እስከምትታመም ድረስ። በዚህ ዙሪያ የሆነ የታሪክ ልንገርሽ ነቢዩ መሐመድ ታሪክ ነው አይደል እያወራን ያለ ነው። ስለዚህ ነቢዩ መሐመድ እሳቸው በሀምሳ አራት ዓመት ሆኖ የዘጠኝ ዓመት ልጅ ግብረስጋ ግንኙነት ሲያደርጉ ልጃቸውን ፋጥማን ግን እንደውም ትልቅ ሴት ናት እና ለጋ ብቻ ሲጠየቁ ልጅ ያልደረሰችው ብሎ ተልክሎ ነበረ። ልጅ ያልደረሰችው ብሎ ተልክሎ ነበረ። እንደውም እሷ ከምንም በላይ ከፈለገ እንግዳ ጋ ቢኖር እሷ ስትመጣ ብድግ ብሎ ግንባሯን ይስማታል። እንደዛ አይነት ነገር ነው የሰማው የራሴ ልጅ ምንድነሽ የሰው ልጅ ሰው ልጅ የራሱ ልጅ በሚወዱ ነሀ ነው የሰው ልጅ ማክበር ያለብን። ብዙ ውስታዞች አሉ። ሱ ስልክ ቁጥር ምናምን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 ሐዲሷን ስለማታቅ ነው። ሐዲሷን ብታቅ ኖሮ ነቢያዋ በአምሳ ስድስት ዓመቱ የስድስት ዓመት ህፃን ልጅ እንዳገባ ይህንን ብታነብ ኖሮ ምኗ ዋቅቷችሁ ነው እያለች እንደዚህ አትናገርም ነበር። ሱና ነቢ ዳውድ አንድ ላይ እንዲ ይላል። ናሬትር አይሻ አይሻ እንደተረከችው ደምሴንጀር ኦፍ አላ ሜሪድሚ ወና ወዝ ሰቨን የርስ ኦልድ ያላ መልእክተኛ በሰባት ዓመት ያገቡኝ ደ ናሬተር ሱሌይማን ሰይድ ኦር ሲክስ የርስ ተራኪው ሱሌማን ምን ይላል፣ ወይም በስድስት ዓመቷ። ሂ ሃድ ኢንተርኮርስ ዊድ ሚ ዌን አይ ዋዝ ናይን የርስ ኦልድ በዘጠኝ ዓመቴ ላይ ግብረ ሥጋ ግንኙነት ፈጸመብኝ ትላለች። ሕፃኗ አይሻ አንቺ እንዳልሻት ገና ጉች ጉች ያለ ጡት እንኳን የማይኖራት ማለት ነው።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 ሴት ልጅ አደፍ ልታቋርጥ የምችለው ከ40 ምናምን ዓመት በኋላ ነው። ሶስቷን አግብቶ ለመፍታት ሶስት ወር ጠብቁ ይላል። እነዚያም ገና አደፍን ያላዩት ኢዳቸው እንደዚሁ ነው ይላል። ምን ያላዩት? አደፍን ያላዩት ወር አበባ ማየት ያልጀመሩትም የሶስት ዓመትም የአራት ዓመትም የአምስት ዓመት ህፃን ልጅን አግብቶ ለመፍታት ኢዳ ሶስት ወር ጠብቁ ይላል። ይህንኛው ቁራ ላይ ደግሞ ህፃናቶችንም ይላል። ህፃናቶችን ፔሬድ ማየት ያልጀመሩትን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 እሱ በ56 ዓመቱ የ6 ዓመት ያገባል። ከ15 1 ዓመት እስከ 19 ዓመት የሚሆናትን ልጁን ግን ሲጠየቅ አልድርም፣ ያለ ዕድሜ አልድርም ብሎ እምቢ ያለ ነው። ከራስሽ ኡስታዝ ስሚው። ከ15 እስከ 18 ዓመቷ እንደነበረች ማን ያስቀምጣል? ኢብኑ ሳድ ያስቀምጣል። ስለዚህ በዕድሜ ደረጃ